የጠንባሮ ልማት ማህበር ከኢፌድሪ ሲቪክ ማህበራት ኤጀንሲ እውቅና በማግኘት ወደ ተግባር ከገባ ገና የአንድ ዓመት ዕድሜ ያለው ቢሆንም በተወላጆቹና አጋሮቹ ህብረት ዘርፈ ብዙ እንቅስቃሴዎችን እያደረገ እንደሚገኝ ከዘርፉ ባለድርሻ አካላት ያገኘነው መረጃ ያመላክታል። ይህ ውይይት መድረኩን የመሩት የማዕከላዊ ኢትዮጵያ ክልል ፕላንና ልማት ቢሮ ምክትል ኃላፊናም፣ የጠንባሮ ተወላጅ አቶ አብርሃም አለሙ እንደገለጹት የልማት ማህበሩን አቅም ለማጎልበት በሚደረጉ ጥረቶች ሁሉም የድርሻውን ሊወጣ እንደሚገባ ጠቁመው ከዚህ ጀምሮ የልማት ማህበሩን ማጠናከር የሚያስችሉ ተግባራት በቅንጅት እንደሚሰሩ አመላክተዋል። ልማታችንን ታይዘናል። ከዛሬ ጀምሮ ትብብራችን ይቀጥላል። የሚያስቆም ነገር የለን። የማዕከላዊ ኢትዮጵያ ክልል ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር እናም የጠንባሮ ተወላጅ እንዲሁም የልማት ማህበሩ ቦርድ አባል ኮሚሽነር ማሞ ቴጋ እንደገለጹት ላለፉት ረዥም ጊዜያት ማህበሩን ለማቋቋም ምቹ አጋጣሚ ሳይገኘው ቆየ መሆኑን ጠቁመው የህዝቦችን የመልማት ጥያቄ በሚሰማው የብልጽግና ፓርቲ ጠንባሮ ራስን በራስ ማስተዳደር ከጀመረ ወዲህ ልማት ማህበሩ በይፋ ተመስርቶ አሁን ላይ በተለያዩ የዞንና የክልል ከተማዎች ተወላጆችን ማስተባበሪያና ቅርንጫፍ ጽህፈት ቤቶችን እየመሰረተ ይገኛል ብለዋል። ለሰው ልጅ የመጀመሪያው አስፈላጊ ነገር የሀሳብ ነፃነት ነው ያሉት ኮሚሽነር ማሞም በለውጡ መንግስት የተጎናጸፈ ነው ምቹ አጋጣሚ ማህበሩን ለመመስረት እድል የሰጠ ነው ብለዋል። ኮሚሽነር ማሞ አክለውም ልማት በመናገር ብቻ የማይመጣ ስለሆነም የተለያዩ ከፋፋይ አመለካከቶችን ወደ ኋላ ጥለን አንድነትን የሚያጎለብቱ ወጣ አሰራሮችን ከተከተልን ልማትን እውን ማድረግ እንችላለን ብለዋል። ዝም ብለን በመናገር ብቻ ልማት አይመጣም። መጀመሪያ አንድ መሆን አለብን። እኛን የሚከፋፍሉ አጀንዳዎች ካሉ እነሱ ላይ ነው ትግል ማድረግ የሚያስፈልገው። የህዝቦቻችንን አንድነት ሼክ የሚያደርግ ነገር እንዳይፈጠር ሁላችሁም፣ ይሄ አይጠቅመንም፣ በቃ ከዚህ በኋላ ማቆም አለብን ማለት ነው የሚያስፈልገው ማለት ነው እውቀትን ለበጎ ዓላማ ከተጠቀሙ በልዩ ወረዳው መንግስትን አጋዥ የሆኑ ዘርፈ ብዙ የልማት ሥራዎችን መሥራት እንደማያዳግት ጠቁመው፣ በምንሰራቸው የልማት ሥራዎች ለትውልድ አሻራ አኑረን ማለፍ የዜግነት ግዴታችን ነው ስሉም ኮሚሽነር ማሞ ገልጸዋል። ይህ አሁን ዛሬ እዚህ ቅርንጫፍ ይከፈታል ሲባል ስራው ዛሬ ገና የሚጀምር አድርገን መውሰድ የለብን። የዘንድሮ ገና ጅምር ላይ ስለሆነ ነው እንጂ ቀጥሎ አዳሪ ትምህርት ቤት የመገንባት ጤና ላይ ትምህርት ላይ ከተማ እዛ ሙድራ ከተማ አካባቢ ያሉ ሁኔታዎችን የማጠናከር ስራ ላይ እንደዚህን በደንብ አጠናክረን እንዛለን። ለነገ ትውልድ ጥሩ ነገር እንደው ከኪሳችን አውጥተን ገንዘብ መስጠት ቢያቅተን እንኳን ጥሩ ታሪክ ማስቀመጥ አለብን ማለት ነው። ስለዚህ ያንን ለማድረግ ሁላችሁም ጥረት ማድረግ አለባችሁ። የጠምባሮ ልማት ማህበር ስራ አስኪያጅ አቶ ታደሰ መኩሪያም የማኅበሩም የአፈጻጸም ሪፖርትና የቀጣይ ግብ ባቀረቡበት ወቅት እንዳሉት ማኅበሩ ህጋዊ ፍቃድ ካገኘ ወዲህ በአዲስ አበባም ሐዋሳና አደሮ ከተማዎች ማስተባበሪያ ጽህፈት ቤቶችን መመስረቱን ጠቁመው አሁን ደግሞ በሆሳዕና ከተማ ላይ ቅርንጫፍ ጽፈት ቤቱን እያቋቋመ መሆኑን አንስተዋል። ቀጣይ ጋምቤላና አሶሳን ጨምሮ በተለያዩ የክልል ከተሞችም ማስተባበሪያ ጽፈት ቤቶችን ለመመስረት ግብ ይዞ እየተንቀሳቀሰ መሆኑን ገልጸዋል። የመድረኩ ተሳታፊዎችም በበኩላቸው ለልማት ማኅበሩ ህልውና የድርሻቸውን እንደሚወጡ የተናገሩ ሲሆን በመድረኩም የልማት ማህበሩ የቦርድ አባላት የልዩ ወረዳው የመንግስት የስራ ኃላፊዎችና በሆሳዕና ከተማና አካባቢው የሚኖሩ የጠንባሮ ተወላጆችና ተጋባዥ እንግዶች ተሳትፈዋል። መድረኩም በሆሳዕና ከተማ የልማት ማህበሩን ቅርንጫፍ ጽህፈት ቤት የሚያስተባብሩ የኮሚቴ አባላትን በመምረጥ ተጠናቋል።